እለቱን የተሰሙ አስገራሚና አዝናኝ መረጃዎችን አርዕስት በማስቀደም አብሬያችሁ ቆያለሁ። በአሜሪካ በቺካጎ ከተማ ውስጥ የሚኖሩ ባልና ሚስት ለቲክቶክ ጊፍት ለማግኘት ሲሉ የእውነትም መደባደባቸው ላይቭ ላይ ተመልክተናል። የዚህን አስገራሚ መረጃ ጥንቅር በዝርዝር እንመለከተዋለን። ቲክቶክን ያዳንኩት እኔ ነኝ፣ የቲክቶክ ወጣቶች ውለታ አለባቸው ሲሉ ፕሬዚዳንት ዶናልድ ትራምፕ ተደምጠዋል። ፑቲን ባቀረበው ሀሳብ እስማማለሁ ብላለች አሜሪካ። አዳዲስ መሳሪያዎችን መታጠቅ የሚከለክለውን ስምምነት ተቀብያለሁ ብለዋል። ትላንት ባቀረብነው መረጃ መሰረት የአውሮፓ ህብረት፣ በነ ዴንማርክ እየተካሄደ ያለው የአውሮፓ ህብረት ያማከለ ስልጠና የህልውና አደጋ ስጋቴን ጨምሮታል። ስለዚህ የኒውክሌር የጦር መሳሪያ ማቋቋም እችላለሁ የሚል መግለጫ ፑቲን አውጥተው እንደነበር አይዘነጋም። ይህንንም ተከትሎ ዶናልድ ትራምፕ የፑቲንን የአዲስ መሳሪያ መታጠቅ የሚከለክለውን ስምምነት እኔም እደግፋለሁ ብለው ነበር። በመጨረሻም ሰፋ አድርገን እንመለከተዋለን። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝኩ እንደተለመደው ይህን መረጃ ሰጭና ቁም ነገር አዘል ቻናል ለሌሎችም እንዲዳረስ ላይክ፣ ኮሜንት፣ ሼር አድርጉት። አዳዲሶቹ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እንላለን። አሁን ዝርዝሮች እንመለከታለን የገቢ ምንጫቸው የቲክቶክ ቪዲዮ በመስራት እንዲያውም ቲክቶክ ላይቭ በመግባት ከተከታዮቻቸው የሚያገኙት ጊፍት ነበረች። እናም ለአንድ ዓመት በላይ በቲክቶክ ካፕል ኮንተንት ቪዲዮ ሰርተዋል። ግን እንዳሰቡት ለብዙ ሰው ሊዳረስ ወይም ደግሞ ቫይራል ሊሆን ስላልቻለ በአንድ ዓመት ውስጥ በቲክቶክ የሰሩት ጊፍትና ቪዲዮ ተደማምሮ ከ400 ዶላር የበለጠ አላገኙም። የአሁኑ አረብ ዕለት ኦክቶበር 3 2025 ግን ሚስትየዋ በድህነት መኖር መረራትና ለባሏ አንድ ሀሳብ አቀረበችለት እሱም ቲክቶክ ላይቭ ላይ ገብተው የእውነት እንዲደባደቡና ፎሎወሮቻቸው ለሚደግፉት ሰው ጊፍት እንዲሰጡ እንዲያበረታታቸው እንዳሰበች ነገረችውም። ባልየውም ተስማማ። ላይቭ ገብተው መደባደብ ጀመሩ። ሌላ ቀን ላይቭ ሲገቡ የሚያያቸው ሰው አርባ ወይም ሀምሳ ነበር መደባደብ ሲጀምሩ ሰው እየተሰበሰበ በአንዴ ከ35000 ሰው በላይ በቀጥታ ያያቸው ጀመር። በዛው ልክ ሚስትየዋን እንዲሁም ባልየውን እየደገፉ ሲመታቱ እያዩ ቲክቶክ ዩኒቨርስ፣ አንበሳ የመሳሰሉትን ጊፍቶች መስጠት ጀመሩ ለ31 ደቂቃ ያክል የተደባደቡ ሲሆን የዛን ቀን ብቻ በጊፍት ያገኙት ብር ለዚያውም 31 ደቂቃ ውስጥ ብቻ 23000 ዶላር ማግኘታቸው ተነገረም። ነገር ግን ይህን ሲከታተሉ የቆዩት የቺካጎ ፖሊሶች የላይቭ ስርጭቱን ዳለቀ ሁለቱን በቁጥጥር ስር ሊያደርጓቸው ችለዋል። ባልየው አፍንጫው የተሰበረ ሲሆን ባልየው አፍንጫው የተሰበረ ሲሆን፣ ሚስትየዋ ደግሞ አይኗ ያበጠና ደም የቋጠረ መሆኑን ፖሊስ ተናግሯል። የዘገባው ምንጭ ታማኝ የማህበራዊ ትስስር አውታር ነው። ቲክቶክን ያዳንኩት እኔ ነኝ፣ የቲክቶክ ወጣቶች ውለታ አለባቸው። ፕሬዚዳንት ዶናልድ ትራምፕ ታዋቂው የማህበራዊ መተግበሪያ ቲክቶክ በአሜሪካ ስራውን እንዲቀጥል የሚያስችል አዲስ አፈጻጸም ትዕዛዝ መፈረማቸውን ተከትሎም ሰኞ ጠዋት በቲክቶክ ገጻቸው ላይ ባስተላለፉት የቪዲዮ መልእክት ውለታ አለባችሁ ሲሉ ለወጣት ተጠቃሚዎች ተናግረዋል። እናንተ የቲክቶክ ወጣቶች በሙሉ ቲክቶክን ያዳንኩት እኔ ነኝ፣ ስለዚህ ትልቅ ውለታ አለባችሁ ብለዋል ፕሬዚዳንት በቪዲዮ አክለውም። አሁን እዚህ አቮላ አሁን እዚህ አቮል

ኦቫል ቢሮ ውስጥ ሆኜ እያያችሁኝ ነው። ወደፊት ከእናንተ አንዱ በዚህ ወንበር ላይ ተቀምጦ ታላቅ ስራ እንደሚሰራ ተስፋ አድርጋለሁ ሲሉ መልእክታቸውን አስተላልፈዋል። ይህ አዲስ ስምምነትና ትእዛዝ የመጣው በቀድሞ ፕሬዚዳንት ጆ ባይደን የስልጣን ዘመን በኮንግረስ በሁለቱ ፓርቲዎች ድጋፍ በጸደቀው ህግ መሰረት ነው። ህጉ የቲክቶክ እናት ኩባንያ የሆነው የቻይና ባይደንስ በአሜሪካ ያለውን ንብረቱን እንዲሸጥ፣ ይህን ካላደረገ ደግሞ መተግበሪያው በመላ ሀገሪቱ እንደሚታገድ ይደነግግ ነበር። የትራምፕ አስተዳደር የወሰደው እርምጃ ይህን ለአመት የዘለቀው ውዝግ ግብ ያጠናቀቀ ነው። በአሜሪካ ውስጥ በአብዛኛው ወጣቶች የሆኑ ከመቶ ሰባ ሚሊዮን በላይ ተጠቃሚዎች ያሉት ቲክታክ የማህበራዊ ግንኙነት፣ የመዝናኛና የመረጃ ልውውጥ ዋነኛ መድረክ ሆኖ አገልግሏል። መተግበሪያው ከቻይና መንግስት ጋር ባለው ግንኙነት ምክንያት የተጠቃሚዎችን መረጃ ደህንነትና የውጭ ተጽዕኖን በተመለከተ የብሔራዊ ደህንነት ስጋት በመፍጠሩ ለረዥም ጊዜ ሲያነጋግር ቆይቷል። መረጃው የዘ ሀበሻ ነው። ፑቲን ባቀረበው ሀሳብ እስማማለሁ፣ ትራምፕ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፕሬዚዳንት ቭላድሚር ፑቲን ያቀረቡትን የኑክሌር ጦር መሳሪያ ማምረትና መታጠቅ ገደብን የሚጥለው የአዲስ ስታርት ስምምነት ለተጨማሪ አንድ አመት የማራዘም ሀሳብ በደስታ መቀበላቸው ተነግረም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሁድ በዋይት ሀውስ ከጋዜጠኞች ጋር ባደረጉት ውይይት እንደተናገሩት የሩሲያው ፕሬዚዳንት ቪላዲሚር ፑቲን የአዲስ ስታርት ስምምነት ለመቀጠል ሀሳብ ማቅረባቸው ጥሩ መሆኑን በመግለጽ ዋሽንግተንም ተቀብለዋለች ብለዋል። የዋሽንግተን ምላሽ የተሰማው እሁድ ዕለት ፑቲን የሁለቱ ስምምነት በየካቲት ወር ካለቀ በኋላ ሩሲያ ስምምነቱን የቁጥር ገደቦችን ለተጨማሪ አንድ አመት መከተሏን ለመቀጠል መዘጋጀቷን መግለጻቸውንና ይህ እርምጃ ተግባራዊ የሚሆነው ዋሽንግተንን ይህን ከተከተለች ብቻ እንደሆነ አጽንኦት መስጠታቸው ተከትሎ ነው። ትራምፕ በዋይት ሀውስ ስለ ሀሳቡ ሲጠየቁ ለጋዜጠኞች እንደተናገሩት ለእኔ ጥሩ ሀሳብ ይመስላል ብለዋል ትራምፕ። የሩሲያ ፕሬዚዳንት ቪላዲሚር ፑቲን በአዲሱ የስትራቴጂክ የጦር መሳሪያ ቅነሳ ስምምነት ላይ የተቀመጡትን ገደቦች ለማክበር ያቀረቡት ሀሳብ ጥሩ ሀሳብ ይመስላል ከዩክሬን ከዩክሬን ጋር ስላለው ሁኔታም የተደረገው ውይይት ውስብስብ ቢሆንም መፍትሄ አናጠን ብሏል። ዋሽንግተን ፈጣን ምላሽ መጽቷ ሞስኮ በበጎ እንደተመለከተችው የገለጹት የዩክሬምሊን ቃል አቀባይ ዲሜትሪ የዩክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ለጋዜጠኞች እንደተናገሩት በእርግጥ እንዲህ ያለውን መግለጫ በደስታ እንቀበላለን። ይህ ቀደም ሲል የዩናይትድ ስቴትስ የፕሬዝዳንት ፑቲን ተነሳሽነት ትደግፋለች የሚል ብሩ ተስፋን ይሰጣል ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ከጋዜጠኞች ለትራምፕ ፑቲን ዩናይትድ ስቴትስ የቶም ሀውክ ሚሳይሎችን ለዩክሬን ብታቀርብ አደገኛ አዲስ ፍጥጫ እንደሚፈጥር ማስጠንቀቃቸውን በተመለከተ ጥያቄ ቢቀርብላቸው ምላሽ ለመስጠት አልፈለጉም። እንደሚስታወሰው ስለ ሰላም ስምምነቱ ከአሁን በፊት ሞስኮ አቋሟን በተደጋጋሚ ያሳወቀች ሲሆን የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ቅዳሜ እንደተናገሩት ሞስኮ በዩክሬን ያለውን ጦርነት ለማቆም ለድርድር ክፍት ነው። የሩሲያ የደህንነት ስጋቶችና የሩሲያ ቋንቋ ተናጋሪዎች መብቶች ከማንኛውም ልባት በፊት መቅረብ አለባቸው። ብለዋል አክለው፣ ፕሬዚዳንት ቭላድሚር ፑቲን ደጋግሞ አጽንኦት ሰጥተው እንደገለጹት ሩሲያ የግጭቱን መንስኤዎች ለማስወገድ ለድርድር ክፍት ሆና ቆይታለች። ምዕራባውያኑ፣ የተባበሩት መንግስታት ድርጅት አባል ሀገራትም የሩሲያ ደህንነትና ጠቃሚ ጥቅሟ በአስተማማኝ ሁኔታ በሚጠቀም በሚ በአስተማማኝ ሁኔታ በሚጠበቅበት ሀሳብ መስማማት አለባቸውም። በኪየቭ አገዛዝ ቁጥጥር ስር ባሉ ግዛቶች ውስጥ የሩሲያውያንና የሩሲያኛ ተናጋሪዎች መብቶች ሙሉ በሙሉ መመለስ አለባቸውም። በዚህ መሰረት የዩክሬን የደህንነት ዋስትናቸውን ለመወያየት ዝግጁ ነን ማለታቸው ይጠቀሳል። እዚህ መሰል በሩሲያ በኩል ስለተሰጡ መግለጫዎችና ጥያቄዎች የቀረበላቸውን ትራምፕ መገደቡን መቀጠል ጥሩ ሀሳብ ይመስላል ከማለት ውጭ የዋሽንግተንን አቋም ማሳውቅ አልፈለጉም ሲሉ ያስነብቡት ሮይተርስ